ሰሞኑን እንግዲህ አብርሽና ሩታ ከጠፉበት በዩትዩብ ብቅ ብለው እንግዲህ አንድ መረጃ ይፋ አድርገዋል ማለት ነው። ያም የሩታን እርግዝና በተመለከተ ነው ማለት ነው። ሩታ ማርገዟን በይፋ ለሁሉም ሰው ተናግረው እንግዲህ ደስታችን ደስታችሁ ነው፣ የደስታችን ተካፋይ ሁኑ በማለት እንግዲህ ቪዲዮ ወጠው ሰርተው ነበረ ማለት ነው። ያንን በተመለከተ እንግዲህ ሩታ ላይ አብርሽ ላይ እጅግ እጅግ እጅግ በጣም ብዙ ነገሮች እየተወሩባቸው ይገኛሉ ማለት ነው። ከነዛም ውስጥ እንግዲህ አንደኛው እና ዋነኛው የሩታ እርግዝና አሁን የሁለት ወር የሶስት ወር ወይም ደግሞ የአንድ ወር እርግዝና ሳይሆን የአምስት የስድስት ወር ነፍሰ ጡር እንደሆነች ከአምስት ከስድስት ወር በፊት እንደጀመራት ነው እየተነገረ የሚገኘው። እንዲሁም ደግሞ ልጁ የአብረች ሳይሆን የዳኒ ነው በማለትም ብዙ ሰዎች ይህንን ነገር እየተናገሩ እያስተላለፉ ይገኛሉ። ሌላኛው ደግሞ እንግዲህ የሩታ እርግዝና ትክክል እንዳልሆነ ከትዳር ከሰርግ በፊት ቀድማ ማርገዟን ስህተት እንደሆነ እንዲሁም ደግሞ ከትዳር በፊት ጽንስ ወይ ደግሞ ማርገዝ ዝሙት እንደሆነ በእርግጠኝነት ዝሙት ነው፣ በማለትም የሚናገሩ ሰዎችም አሉ። ሌላኛው ደግሞ እንግዲህ ከፍቅር ጋር በተገናኘ ነው። አብርሽ የፍቅር ነበረ። እሩታ መተት አሰርታበት ነው ወደ እሷ ይዛው የሄደችው። ስለዚህ ቤተሰቧንም ተመልካችንም ለሰውም ክብር የሌላ ሴት ነች በማለት እንግዲህ ብዙ ሰዎች እየተናገሩ ይገኛሉ። እስኪ አጠቃላይ እንግዲህ መተት አሰራች ስለተባለውም፣ ስለ ዝሙት ነው ስለተባለውም፣ እንዲሁም ደግሞ የዳኒ ልጅ ነውም ስለተባለውም፣ እንዲሁም ደግሞ ከአምስት ወር ከስድስት ወር በፊት ነው የጸነሰችው ያረገዘች ስለሚለውም እንግዲህ አጠቃላይ እኔ ነጭ ነጯን እውነተኛ መረጃዋን እውነት እውነቷን እናገራለው ማለት ነው። በአብርሽና በሩታ መሃል እንግዲህ ብዙ ነገሮች አሉ። አብርሽም እንግዲህ ስትነግረው እንደምታውቁት ማርገዟን ትንሽ ተጠራጥሮ ነበረ እና ያንን ቪዲዮ የሰሩት ውሸታቸውን ነው። ያን ቪዲዮ የሰሩት ውሸታቸውን ነው። ምክንያቱም እርጉዝ መሆኗን ካወቁ ከወራቶች በፊት ነው ከወራቶች በፊት ነው። ጽንሷ እየገፋ ስለሄደ በኋላ ሳይጋቡ አረግ ወለደች ምናምን ተብሎ ስማቸው እንዳይጠፋ ነው ይህንን ነገር ያደረጉት ወይም ደግሞ ሰርጉን ዱባይ ሄደው ሰርገን መጣን ወይም ደግሞ ተጋብተን መጣን ብለው እየተናገሩት ከዛ በመጡ በሶስት ቀናቸው ደግሞ ማርገዟን ይፋ አደረጉ። ስለዚህ የቆየ ጽንስ ነው በሚለውም እንግዲህ ከሀሳብ አስተያየት እንሰጥበታለን ማለት ነው። ሌላኛው ደግሞ እንግዲህ የሆነ ትልቅ ሚዲያ ላይ አብርሽና ሩታ ቀርበው ነበር እንደሚታወቀው። እዛ ላይ አንድ ቤት ውስጥ ብንኖርም፣ ፍቅረኞች ብንሆንም፣ ብንዋደድም፣ ብንፋቀርም ግን በጭራሽ አልጋ ለይተን ነው ምንተኛው እንደዚህ አብረን አድረን አናውቅም፣ በቁርባን ነው መጋባት የምንፈልገው ብለው ተናግረው ነበረ። ያ ቪዲዮ ደግሞ አሁን ላይ ጠፍቷል። ያን ነገር ያን ቃል ገብተው አሁን ላይ እንዴት እሩታ ከትዳር በፊት እንዴት ታረግዛለች የሚል ሀሳብም እየመጣ ይገኛል። በአጠቃላይ ግን ሰሞኑን ሩታን እየወረዱባት፣ እየሰደቧት፣ ዝቅ እያደረጓት፣ እያንቋሸሿት ይገኛሉ። ዛሬ እኔ ነጭ ነጩን ላወራላችሁ ነው የመጣውትኝ። በቅድሚያ እንዴት ናችሁ? ውዴ ቻናል የቤተሰቦች በያላችሁበት ሰላማችሁ ይብዛ። አንድ ነገር ልነግራችሁ የምችለው ነገር ሀያ ደቂቃ አርባ ደቂቃ አላወራም። አስራ ምናምን ደቂቃ ነው የማውራው ወይም ደግሞ አስር ደቂቃ ነው የማውራው። ቪዲዮውን እስከ መጨረሻው አይታችሁ ፍርድ እንድትሰጡ በአክብሮ ተጠይቃችኋለሁ። የማትጨርሱት ከሆነ ከዚህ ቪዲዮ ብትወጡ ይሻላል። ምክንያቱም ሐሳቤን ወደ መጨረሻም ብዙ የምናገረው ነገር ስላለ ማለት ነው። እንግዲህ ወደ አብርሽና ሩታ ስመጣላችሁ ሰሞኑን እንግዲህ በጣም ብዙ የሚወራባቸው ነገሮች አሉ። ቀደም ብዬ እንደተነተንኩላችሁ በዚህ ጉዳዮች ላይ ሐሳብ አስተያየት እሰጣችኋለሁኝ ማለት ነው። እንግዲህ ሚዲያ ላይ የወጣ ነገር ወደ ሚዲያ ነው የሚወጣው ምንም የሚደበቅ የሚሸፋፍ ነገር የለውም። በዚህ ጉዳይ ላይ አሁን እስካሁን በተናገርኳቸው ጉዳዮች ላይ ምን አይነት ሀሳብ አስተያየት አለሽ፣ እውነተው ምንድን ነው አስቱ ብላችሁ ብትጠይቁኝ እንደኔ እንግዲህ የቀና ብዙ ያወራል። በደንብ በትኩረት እንድታዳምጡኝ ይፈልጋለሁ። ብዙ ነገሮች ይወራሉ። አንድ ሰው ከፍ ሲል፣ አንድ ሰው ስኬት ላይ ሲደርስ፣ አንድ ሰው ሲያድግ፣ አንድ ሰው ሲበለጽግ በጣም ብዙ ነገሮች አሉ። በጣም የምትባሉት ነገር አለ፣ ያለ ስም ስም ነው የሚሰጣችሁ። በአጭሩ ና በአብረሽና በሩታ ጉዳይ ላይ እንግዲህ ገና ከመጀመሪያው ከፍቅራቸውም ጀምሮ እንግዲህ ብዙ ነገሮች እየተባሉ ይገኛሉ። እነዚህ ልጆች ሰው አልገደሉም፣ የሰው ነፍስ አላጠፉም፣ የሰውን ነገር አልወሰዱም። በራሳቸው ጥረው ተጣጥረው አፈር የነበሩት አሁን እንደምታዩዋቸው ወዛቸው ራሱ ተመልሷል። በጣም አምሩባቸዋል። በጣም በኢኮኖሚ በብዙ ነገር አድገዋል። እና ትልልቅ ሚዲያ የሚባሉት ራሱ ስለነሱ ማውራት ጀምረው ነበር። በፍቅራቸው ቀኑ በጣም ብዙ ነገር ተባለ። ከዛ ደግሞ አሁንም ሲያ- አንዷ የእውነቴን ነው የምላቸው። አንድ ቀን በጣም የሳቁት ነገር አለ ቲክቶክ ላይ አብርሽ ጥያቄ አቅርቢ ምን አርጌ ነው ምን አጥፍቼ ነው ሰው በዚህ ልክ እኔ ላይ የጠመደው ምና እስኪ ንገሪ ጥፋቴ ምንድን ነው ብሎ ሲጠይቃት መሲ ብሪጅስቶንን ታውቃታላቿ እሷ ቀርባ ይሄው እንደዚህ የምንረዳቸው ሰዎች እንደዚህ እንደዚህ እንደዚህ ብላ ስታወራ ምን አገባው እሱ ሲጀመር ማለት ነው ሰው ረድተ ታውቃለሁ ያለችው አዎ እረዳለሁ ሰውን እረዳለሁኝ እንደዚህ እንደዚህ መልካም ስራ አደርጋለሁ ብሎ ተናገረ ከዛ ለምን ሰው አትረዳም? በቃ ጥያቄ ሁሉ ጠፋባት። ሆዷ ውስጧ ተሳሰረ። በቃ አፏ የምትናገረው ነገር ሁሉ እሱ በሌለበት እንደዛ ስታመውሰት ቦጭቆ የነበረችው ልጅ በአስራ ምናምን ሺ ህዝብ እየተከታተላት ላይ ምን አደረግኩሽ፣ ምን ጥፋቴ የቱ ጋ ነው ብሎ ስጠይቃት አፏ ሁሉ ነው የተሳሰረው። በዚህ ልክ ነው ሰው በጭፍን የሚጠላቸውና ስለ አብርሽ እና ስለ ሩታኔ የምናገረው ነገር አለ። በመጀመሪያ እኔ ገና አብርሽ ገና ከፍቅር ጋር ጀምሮ እየሰራ ነው የማውቀው ማለት ነው። በጣም ረዥም ጊዜ ነው የማውቀው እና ያኔ አለባበሱ፣ የሰውነት አቋሙ ቅርጹ፣ ሁሉ ነገር ሁሉ ማለት ነው በጣም አውቀዋለሁ። አሁን ላይ ያለበትን ደረጃ አውቃለሁ። እና መቶ ፐርሰንት ስለ አብርሽና ስለ ሩታ እርግጠኛውን መናገር እችላለሁ። አብሬያቸውን የመጣሁት እያንዳንዱን ቪዲዮቻቸውን እከታተላለሁ በጣም ማለት ነው። እነዚህ ልጆች ሰው ናቸው። ውሸት ሊዋሹ ይችላሉ፣ ይዋሹ ምክንያቱም በጣም ብዙ ህዝብ ማለት ነው ኢትዮጵያ ምን ነው እኛ ፍጹም ነን አላችሁ ሊዋሹ ይችላሉ ይዋሹ። እስከነ ስህተታቸው እስከነ ጎዶሏቸው እስከነ ጥፋታቸው ነው የወደድናቸው እና አንድ ቀን ጥፋት ሲያጠፉ የራሳቸው ጉዳይ ብለን ልንሰድባቸው ዝቅ ከፍ ልናረጋቸው ልናንቋሽሻቸው፣ ጥለናቸው ልንሄድ አንችልም። ጥሩ ነገር ሲሰሩ ደግሞ ከፍ ከፍ እያደረግንላቸው ልናሽቀብጥላቸው አንችልም። በሁሉም ጸንተን ቢያጠፉም ጥሩ ነገር ቢያደርጉም ባያደርጉም፣ ሁሉን ሀሳብ አስተያየት እየሰጠን ይሄን ነገር ብታደርጉ እንደዚህ ይሆናል፣ ለምን እንደዚህ ያደረጋቸው፣ ይሄን አድርጉ፣ እንደዚህ እያልን እየመከርናቸው ዛሬ ላይ አድርሰናቸዋልና ዛሬ ደግሞ እግዚአብሔር ወዶና ፈቅዶ ለልጅ ጸጋ ነው። ልጅ ይሁላችሁ። በሽታ አይደለም የተሰጣቸው። የእውነቴ ነው፣ በሽታ አይደለም፣ ያረገዘችው ልጅ ነው። እግዚአብሔር ጸጋ ሰጣት፣ በቃ ትልቅ በረከት ሰጣቸው አደለ? በቃ በረከት ሰጠን። ስለዚህ እናንተም ከኛ ደስታ ጋር እኩል ደስታችን ተጋሩን፣ ደስታችን ተካፈሉን ብለው ሚዲያ ላይ ወጣው ተናገሩ። በዚህ እርግዝና የሚረግሟት ሰዎች እራሱ አሉ። ምን አይነት ሰይጣን ነው የያዛችሁ እንዶ? በፈጣሪ ስም እነዚህ ልጆች በቃ ይውላችሁ። ዝሙት የሚባለው ነገር ልንገራችሁ፣ ስለ ዝሙት ብላችሁ ስላነሳችሁት ነገር ልንገራችሁ። ዝሙት የሚባለው ከዛም እዚህም ወንድ ጋር መዝለል ወንድ ከሆነ ደግሞ እዚችም እዛችም ሳያገባት ዝም ብሎ በቃ ለአንድ አቀናዳር የሚሄድ ሰው ነው ዝሙት የሚባለው እንጂ አንድ ለአንድ ሰው የሚወሰን በምንም ተአምር ዝሙት ሊባል አይችልም። እነ ሩታም የመጀመሪያው ነች። ከፍቅር ጋርም ከበቃ እኔ እንጃለው፣ ጉንጭ ከመሳሳም ውጭ ምንም ነገር አልነበራቸውም። መቶ ፐርሰንት፣ የምነግራችሁ ነገር ማለት ነው ይሄ ልጅ በቃ የመጀመሪያው ነች። ሩታ ጋር መተኛ ሲጀምር ሩታም የመጀመሪያው ነች፣ እሷም የመጀመሪያዋ ነው እና ለአንድ ለአንድ ተወስነው ተጋቡ ትዳር ያዙ አይደል? ጎጆ ወጡ፣ ራሳቸውን ቻሉ። ከነሱ አልፎ ለብዙ ሰው ጠቃሚ፣ ለሀገር ጠቃሚ ሁላ ሆኑ። ስንት ሰው ነው በእነሱ የተጠቀመው? ይሄ ሊያስደስተን ሲገባ በዚህ ልክ እንደ ቆሻሻ የምታየዋቸው ምን አጥፍተው ነው? ምን በድለው ነው? እና ልጁ የዳኒ ነው የምትሉ ሰዎች ደግሞ ማለት ነው ዳኒ ዝም ብሎ በቃ ሪ ሲል ሲጎርር በቃ ወጥ ያዙ ይልቀቁ ሲል ቆየ እንጂ በስርዓት ራሱ ተሳስመው ያውቃሉ እንዴ? መንገድ ላይ ሲያልፍ አይቷት እኮ ነው ፍቅረኛ የነበርሽ ብሎ ያን ያህል ሲያስለቅሳት የከረመ አይደል? በምን ተገናኝተው ነው? በንፋስ ነው እንዴ? ወይስ በብሉቱዝ ልኮላት ከዛ ረገዘች ልትሉ ነው? ምን አይነት የማይገጣጠም ታሪክ ነው የምታወሩት? እንደው በፈጣሪ ተው ግን፣ ኧረ እግዚአብሔርን ተው። እስከ ዛሬ የነበረው ነገር ይብቃችሁ፣ አሁን ይውላችሁ። በእመቤቴ በእመቤቴ እጅ ተይዛለች። ማርያም ማርያም እያለች ነው እናቴ ሆይ በሰላም አገላግኝ እያለች እየጠራች ነው ያለችው። እና በዚህ ላይ ዛሬ እንኳን አናዝንላቸውም፣ ዛሬ እንኳን ትንሽ ውስጣችን አይራራም። ነገ እኮ እግዚአብሔር በተለይ ሴቶች፣ አቤት የምትናገሩት ንግግር፣ አቤት በሩታ ላይ የምትጨክኑት ጭካኔ። ባለጌ፣ ሸርሙጣ፣ እንደዚህ እንደዚህ ናት። ክብር የሌላ ሴት አረተው አይባልም ተው የእውነቴ ነው ምላችሁ፣ እግዚአብሔር ፈራጅ ነው። የእውነቴ ነው ምላችሁ፣ ትክክለኛ ፍርድ የሚሰጥ እግዚአብሔር ነው። ሰው ምንም ላይ ላችሁ ይችላል። አብረሽና ሩታ በምትናገሩት ነገር ስቀው ነው የሚያልፉት፣ ነገ ግን የግጃችሁን ታገኛላችሁ። እርግጠኛውን የምነግራችሁ ነገር የሌለ ነገር መጻፍ ብቻ ስለቻላችሁ የምትጽፉት ነገር፣ ማውራት ብቻ ስለቻላችሁ የምታወሩት፣ ከአንደበታችሁ የሚወጣውን ቃል እያንዳንዷ ነገር ማለት ነው ዋጋ ታስከፍላችኋለች ነገ። ተው ተው፣ ች ልጅ በመቤት እጅ የተያዘች ናት። የእውነቴን ነው ምላችሁ። ተውረፉ ነው ላችሁ የምችለው። ሌላኛው ደግሞ እንግዲህ የማይገናኝ ነገር ጠንቋይ ቤት ሄዳ አስጠንቁላበት ነው መተት አሰረታበት ነው ለምትሉ ሰዎች ማለት ነው። የእውነቴ ነው ምላችሁ ወዶና ፈቅዶ ተቀብሏት። ለውጡን አይታችኋል። መጀመሪያ የነበረውን ማንነትና አሁን ላይ ያለውን ማንነት መቶ ፐርሰንት ማየት ትችላላችሁ። ሩታ ከመጣች በኋላ ነው ህይወቱ ሁሉ በቀይ የተቀየረው። አይታችሁታላ እንዴት ከፍ እንዳለ። የእውነቴን ነው አብዛኛውን ሰው እንደም አብርሽን ብዙም እንደ የሚከታተለው ሰው አልነበረም ለሩታ የሚሰጣትን ፍቅር አይተን ነው በደንብ አብርሽን እየወደድ ነው የምንገኘው። እኔ አብርሽን መቶ ፐርሰንት ሚዲያ ላይ ካሉ ሰዎች አይን እያየ እኔ ቁጭ ያልኩበት ቦታ ተቀምጬ ማለት ነው እየተከታተልኩት ከዜሮ ተነስቶ ሚሊዮነር የሆነው ማለት ነው። የእውነቴን ነው የምላችሁ። በጣም የማደንቀው ጀግንነቱን፣ በጣም የማደንቀው በቃ ለስራ ያለው ተነሳሽነት። ጀግና ነው በቃ። በብዙ ሰዎች ነው የተንጫጩበት። በቃ ትንሹም ትልቁም አብርሽ ሩታ፣ አብርሽ ሩታ ነው ያሉባቸው። ብዙ ሰዎች ምቀኛ ሆኖባቸዋል። ለምን መሰላችሁ? ስላደገ ነው። እኔ ለውጡ ደግሞ እስከ ጥግ ድረስ የሚያስደስተኝ ሰው ነኝ፣ እና አብርሽን በጣም አደንቀዋለሁ። እና እች ልጅ ብዙ ነገር ለፍቅር ብላ ዋጋ ከፍላለች፣ አይደል? ምን አድርጋችሁ ነው ምናችሁ ላይ ደረሰች? የፈለገ ነገር ይሁን ከትዳር በፊት ከትዳር በኋላ ልጅ መጣ፣ ምን የፈለገ ነገር ይሁን፣ ባሏ እኮ ነው በቃ ባሌ ነው አለች። ይሄ ልጅ እኮ አስረግዞ እኮ አልጠፋም፣ አይደል እንዴ? አስረግዟት አልጠፋም። ወይም ደግሞ ከሌላ ሰው አርግዛ አብርሽ ጋር አብርሽን አላገባችሁም ወይ የሌላ ሰው ልጅ ሆኖ የአብርሽ ልጅ ነው አላለችም አይደል? አንድ ሰው ጋር ነው የተወሰነችው። እች ጽፋቷ ምንድን ነው እንደው እስኪ ንገሩኝ በፈጣሪ ስም። በጣም ቃላታችሁን የራሱ በቃ እስከሚያመኝ ድረስ የእውነት አንድ ልጅም አለች። በጣም ስለ ሩታ ከሀስከበ መጥፎ በቃ በጣም በቃ የሚያሳብድ የሚያጨልል ነገር ምትና ተው በፈጣሪ ስም አይሆንም። እኔም በየመጣ በዚህ ልክ ሩታ ምን አርጋቸው ነው ለምንድን ለምን በዚህ ልክ ምቀኛ ሆኑባቸው ብዬ አለቀስኩኝ። ና አይሆንም፣ የማይደረግ ነገር አትናገሩ። ምቀኛ የምትሆኑት ለምንድን ነው? መተት ምን አገናኝቶት ነው ስለ መተት የምታወሩት? አፈቀረችው፣ ወደደችው፣ ድንገት ፍቅር ስሜት ተሰማት። ያንን ነገር ባክ ተረዳኝ እንደዚህ እንደዚህ ተፈጥሯል። ከተቀበልከ የተቀበለኝ፣ ካልተቀበልከ ደግሞ ይሄዳለሁ ብላ መኪና ውስጥ ገብታ ነበር። አይታችኋል? የመጀመሪያ ቪዲዮቻቸውን ተመልካችም። ጓደኞቹ ሀይሚ ነበረች፣ ሙቤ ነበረ፣ ኤፋ ነበረ ተቀበላ ተው ትልጅ ከሄደች ይቆጫል ብለው እንዲቀበላት አደረጉ። በተቀበለውም ወይ ደግሞ ከእሷ ጋር በመሆኑም አልተጸጸተም። ደስተኛ ሆነ። ህይወቱን ሙሉ ቀየረችለት። በቃ ከፍቅር ጋር ነበር። የፍቅር ብቻ ነው የምትሉት እናንተ። የተዋደደ የተፋቀረ ሰው ሁሉ እኮ አብሮ ሊኖር አይችልም። የሆነ ሰዓት ላይ የሆነ ነገር ይፈጠራል፣ ሀፕን ያደርጋል። ፍቅርን እዚህ ውስጥ አታስገቧት። እሷም የራሷን ህይወት እንድትጀምር፣ የራሷን ኑሮ እንድትኖር ሁሌ ሰዓት እንበ ይመጣል አልዋሻቸውም። ምክንያቱም ከአብረች ጋ የነበራቸውን ፍቅር ስለማቅ ግን አብረሽ በቃ የራሱን ህይወት ጀምሯል ወደኋላ የማይባል ነገር ልጅም መጧል ከሁሉም ነገር አልፎ ተርፎ ልጅ የሚባል ነገር መጧል ትዳር መስርተዋል ስለዚህ ወደኋላ አትጎተቱ እነዚህ ልጆች ተዋቸው እንደው በፈጣሪ ስም ልለምናችሁ ሙስሊም ክርስቲያን የሆናችሁ ፕሮቴስታንትም የሆናችሁ የተለያየ እምነት ያላችሁ ሰዎች እንደው በሃይማኖታችሁ ልለምናችሁ እነዚህ ልጆች ማለት ነው የሰው ነፍስ አላጠፉም ከሰው አልደረሱም በራሳቸው ጥረው ግረው በ ከፍታን አላውቅም እምባዬን መጣ ተዋቸው ይኖሩበት ስለ ዳኒ የምታወሩ ሰዎች ዳኒ ምንም ከነፈ በፈጠሯ በፎቶ እንኳን አይቷት የማያውቀው ልጅ ነው መጦሪ ሲልባት የነበረው። ተዋቸው፣ ኑሯቸውን ይኑሩበት። ጠንቋይ ቤትም ሄዱ፣ ምንም ሄዱ፣ ይሄዱ ምን አገባችሁ? አስጠንቁላበት አስደብር የሆን ምን አገባችሁ? ተዋቸው፣ ይኑሩበት። በመቤት እጅ ተይዛለች። እመብርሃን በሰላም ትገላግላት። የእውነቴን ነው የምላችሁ። ሁለቱ ናችሁ ወድቃችሁ፣ ሶስቱ ናችሁ ተነሱ ይላል እና እነዚህ ልጆች በቁርባን ነው የምንጋባ ብላችሁ ለምን አላችሁ? በቃ ተፈጠረ ይሄ ነገር። አብረው ነበሩ ይተማመናሉ እሷም ለእሷ ቃል ገብቷል። እሷም ቃል ገብታለች አለች እሱም ቃል ገብቷል። አብሮ ሆኑና በቃ ልጅ ተፈጠረ። ይሄ ደግሞ ደስ ሊለን ይገባል እንጂ በዚህ ልክ እያሸማቀቅን በዚህ ልክ የማይሆን ኮሜንት እንሰጣ በቃ አይቻልም። አትፍረዱ፣ ይፈረድባቸዋል። ተው ይህንን ነገር ነው ላስተላልፍ የምፈልገው። ሩታዬ እግዚአብሔር አምላክ ቅፍ ድግፍ አድርጎ ዘጠኝ ወሯን አስሞልቶች ጤነኛ ልጅ እንዲያሳቅፋችሁ ትልቁ ምኞቴ ነው። ሌላ ምንም ልል አልችልም። አይዞሽ፣ አይክፋሽ። ሰው ብዙ ነገር ያወራል። ከእናንተ በታች ከእናንተ ስር ያለ ሰው ነው ብዙ ነገር የሚያወራውና ማንንም መስማት የለባችሁም ብዬ መልእክቴን አስተላልፋለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቻው